አቤት ማሽቃበጥ፣ አቤትንትም ማለት ምናምን ልትሉ ትችላላችሁ ግን ዛሬ ደግሞ በቃ ፍቅርን ብዙ ሰው እንትን ሲሰድባት ነበረ፣ ማለትም ነው። ከዛም በፊት ዛሬ ደግሞ ፍቅርዬ ፍልቅልቋ ማለትም ነው ሩታን ወደ ካናዳ እንዳትሄድ አስቀረቻት፣ ማለትም ነው። አሰላም አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ያላ ሰላምና እዝነቱ አይለያችሁ በማለት ዛሬም እንደተለመደው በአዲስ ነገር ተከስቻለሁ። እንግዲህ ዛሬ ፈንዲሻዋ ፍቅርዬ ሩታን ወደ ካናዳ እንዳትሄድ እንግዲህ ካናዳ መሄዱን እንድሰርዝ አድርጋታለች ማለትም ነው። ብዙዎቻችሁ ፍቅርን እየሰደባችኋት ነበረ። ፍቅርንም አትስደቡ፣ ሩታንም ስትሰድቡ፣ ሩታንም አትስደቡ፣ አብርሽንም ስትሰድቡ፣ አትስደቡ ያልኳችሁ ለዚህ ነበረ። የነገ ቀን እነሱ ፍቅር በፍቅር ሆነው ሲመጡ ታፍራላችሁ ያልኳችሁ ልጆች፣ አሁን ላይ ምን ተማራችሁ አላችሁ ግን፣ በህይወት ስትሳደቡ ፍቅርንም የተሳደባችሁ ሩታንም የተሳደባችሁ አብርሽንም የተሳደባችሁ እንግዲህ መልካም የማፈር ጊዜ ይሁንላችሁ፣ እያልኩኝ እንግዲህ ፍቅርና ሩታ እንግዲህ ፒስ ሆነው እንግዲህ ሩታም የካናዳው እንትን ሰርዘዋለች። ያው ሩታ መጀመሪያም ያው አትሄድም ተብሎ ነበረ። ወደ ካናዳ እንደማትሄድ እኔ እርግጠኛ ሆኜ ነግሬያችሁ ነበር። ልትሄድም አልነበረም አብርሽን ወደ እሷ ተመልሶ እንዲመጣ በቃ እኔ እንጃ። ድራማ ነበር የሚመስለው እንት ነው ማለትም ነው። አሁን ደግሞ ብዙ ሰው ፍቅር ላይ ስለፈረደባት ፍቅርን እንትን ስላላት አሁን ደግሞ አካሄድ ተጠቅመው ማለትም ነው ካናዳ መሄዷን እንድታስቀር ፍቅርን አስገባት ማለትም ነው። ያም ሆነ ይህም እኔ ፍቅርን አብርሽና ሩታ ፍቅርም ሁላቸውም ታርቀው አብረው በመሆናቸው እኔ በጣም ደስ ይለኛል። እና እንዲሁም ፍቅር አሳዘነችኝ። ከፉፉ ጋር የምር ተጣልተናል ምናምን እያለች ነው። የእናንተም እንደገና ደግሞ ቁጥር ሁለት ሌላ ድራማ እንዳትጀምሩ ፍቅር። ማለትም ነው አንቺ እንኳን እኔ አንቺና ፉፉ ብትለያዩ እንትን አይለኝም። ለምን ብቲ በእምነት እምነታችሁ አንድ አይነት አይደለም ወይም ደግሞ አንቺ ወደ እሱ ብትሄጅለት ማለት አንዳችሁ ብትሸናነፉ ማለትም ነው ደስ ይለኛል። ያኔ አንድ ቤት ላይ ሁለት አይነት እምነት ይዞ እንትን ማለቱ ደስ ስለማይል ማለትም ነው። በመቀጠል እናንተ ወዳችሁ እንትን ካላችሁ ደግሞ ያኔ ምንም አያገባኝም፣ አብራችሁ ብትሆኑ ደስ ይለኛል። ለፉፉ ግን ይሄ አይገባውም። ለምን ብቲ ትላንትና ሰው በሌለሽ ሰዓት ሰው ባጣሽ ሰዓት ከጎንሽ ሆኗል። እና ፉፉ ሊያጠፋ የሰው ልጅ ነን፣ የሰው ልጅ አይደለም? የሰው ልጅና የሰው ልጅ ጥርስና ጥርስ ይጋጭላ እንዴ ስለዚህ አይደለም እንዲህ የሚያወራ ሰው አብሮ እንትን የሚል ሰው ሌላ ሰው። አሁን ለምሳሌ ጥርስና ጥርስ ማለት አስቡት፣ ምን ያክል ቀረቤታ እንዳላቸው ማለትም ነው። አይደለም ሰውና ሰው ማለትም ነው እና ለምን ተጋጨን ምናምን አይደለም። የህጣላችሁበትን ነገር ተነጋግራችሁን ለመፍታት ሞክሩ ማለትም ነው ፍቅርዬ ያው እነሱን እንዳስታረቅሽ እነሱን ደግሞ ያ ሩታን ካናዳ እንዳትሄድ እንዳረግሽ ሁላ የራስሽንም ህይወት የራስሽንም ትዳር አደጋ ላይ ያለውን ትዳርሽን ለማስተካከል ሞክሪ። እውነተኛ ተጣልታችሁ ከሆነ ማለትም ነው። ግን ይሄንንም ስታረጉ በእምነታችሁ ተመካክራችሁበት። የምሬን ነው። እኔ ፍቅር ከእምነት ይጀምራል ነው ምለው፣ መጀመሪያ ላይ ከሁሉ ነገር እምነት ነው የሚጀምረው። እምነታችሁን አስተካክላችሁ ከዛ በኋላ ወደ ገደለው ብትገቡ ደስ ይለኛል። ካልሆነ ደግሞ መሸናነፍ የማትችሉ ነገር ከሆነ እንትን ማለት የማትችሉ አብራችሁ መሆን የማትችሉ ነገር ከሆነ በቃ አንዳችሁ ማሸነፍ የማትችሉ ነገር ከሆነ ከአሁኑ በአጭሩ ብትቋጩት ነው የሚሻለው። ምክንያቱም ትዳር ይዛችሁ አብራችሁ ሆናችሁ ልጅ ሊመጣ ይችላል። ልጅ ከመጣ በኋላ ልጅን ማሰጋየት ነው። የምሬን ነው። ልጅ ወልዶ እንደ መለየት ከባድ ነገር የለም። ምክንያቱም እንዴት አልሽ ካላችሁኝ ዛሬ ላይ ላልነግራችሁ እችላለሁ። ለወደፊቱ ግን ነግራቸዋለሁ ምክንያቱም ልጅ ወልዶ እንደመለየ ትልቅ እንትን ስቃይ፣ ለራሳችሁ እኮ ምንም አይነት ስቃይ የለውም። የተሻለ ንብሮ ትኖራላችሁ፣ የተሻለ ሰው ታገባላችሁ። የሆነ በቃ ተንደላድላችሁ ትኖራላችሁ። በቃ አላል ልጃችሁም ደግሞ እኮ ከዛኛው ከባላችሁ የተሻለ ፍቅር ያገኛል፣ የተሻለ ነገር ሊያገኝ ይችላል። ግን የአባትነት ፍቅርን ያጣል ማለትም ነው። በዛን ሰዓት ደግሞ ልጃችሁ እንትን ሲል ሲጎድ የተሻለ ፍቅር እየሰጣችሁ ሊጎዳባችሁ ይችላል። እስከምታገቡ የአባትን ፍቅር ያጣል ማለትም ነው። ካገባችሁ በኋላ ግን ያገባችሁት ከአባትን በላይ ሊሆንለት ይችላል ማለትም ነው። ጥሩ ወንድ ከገጠማችሁ ማለትም ነው። እና ይህንን የምላችሁ እንዴት እንደዚህ አልሽ ካላችሁ እነግራችኋለሁ። አሁን ላይ አይደለም ሀገር ስገባ ለምን እንዳልኩኝ እነግራቸዋለሁኝ ማለትም ነው። እና ውዶችዬ ማለት ነው። እና በማንኛቸውም ላይ አትፍረዱ። ነገ ተያይዘው ይመጣሉ እያልኩ ነበር ያልኩ ደግሞ አልቀርም። ያው ሁላቸውም ሰላም ፈጥረዋል ማለትም ነው። ግን ይብላኝ ሚዲያ ላይ መጥፎ ነገር እየተናገራችሁ ለነበራችሁ እየተሳደባችሁ ለነበራችሁ እናቶችን ስትዘቀዝቁ ለነበራችሁ የአብርሽን ቤተሰቦች፣ የፍቅርን ቤተሰብ፣ የሩታን ቤተሰብ በማያገባችሁ ገብታችሁ ስትዘበራርቁ የነበራችሁ እንግዲህ ዛሬ ምን እንደምትሉ አላቅም። እኔ ግን የምር በጣም ደስ ብሎኛል በመታረቃቸው ማለትም ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለእኔ ቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ ነገ ደግሞ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ያላ ሰላም እና እዝነቱ አይለያችሁ በማለት አሰላሙ አለይኩም ወራህመቱላ ወበረካቱ ባባይ።